እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። ሻሎም ቅዱሳን። የሐዋርያ ሥራ ምዕራፍ 10 ቁጥር 38 እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዳቢሎስ የተገዙትን ሁሉ እየፈወሰ ዞረ እግዚአብሔር ከእርሱ ጋር ነበረ ይላል የእግዚአብሔር ቃል። ተመልካቾቻችን ለዲያብሎስ የተገዙትን ሁሉ የሚፈውሰው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። በአጋንንት ስራት የተያዙትን ሰዎች ለአጋንንትና ለአጋንንት መጠቀሚያ የሆኑትን ሰዎች የሚፈውሰው የሚያድነው ነፃ የሚያወጣው የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ለዚህ ነው የጌታን ስም የሚጠራ ይድናል ተብሎ የተጻፈው። ኢየሱስ ስትሉ ሰዎች ይድናሉ። ኢየሱስ ስትሉ ሰዎች ይፈወሳሉ። ኢየሱስ ያድናል ስትሉ ሰዎች ይድናሉ። አንደኛ ከኃጢአት ይድናሉ፣ ከአጋንንት ስራት ይድናሉ፣ ከበሽታ ይድናሉ። ስለዚህ እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው። እርሱም መልካም እያደረገ ማን? ኢየሱስ መልካም እያደረገ መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ። ዛሬም ኢየሱስ ክርስቶስ ይፈውሳል። ዛሬም ኢየሱስ ክርስቶስ ያድናል። ዛሬም ኢየሱስ ክርስቶስ ያድናል፣ ይታደግማል። ዛሬም ኢየሱስ ክርስቶስ የውሮችን